በኃጢአተኞችም ጎዳና ያልተጓዘ በዘባቾችም መቀመጫ ያልተቀመጠ የእግዚአብሔርን ሕግ በመጠበቅ ፈቃድ የሆነ እንጂ ሕጉንም በቀንና በሌሊት የሚያነብ የሚያሰምር ብፁዕ ነው የሚለው የነቢይ ዳዊት ቃል ተፈጽሞለታል። ይህ አባ መቃርስ የእግዚአብሔርን ትእዛዝ በመጠበቅ በመክሊት ነግዶ እጥፍ አድርጎ አትርፏልና። እግዚአብሔርም በእጆቹ ያደረጋቸውን ታላላቆች፣ ድንቆች ታምራት ስንቱን እንናገራለን። ስለ እርሱም እንዲህ ተባለ። እርሱ በሀገረ ዕቃው ተሹሞ በወንበር ተቀምጦ ሕዝቡን በሚያስተምራቸው ጊዜ ዘውትር ያለቅሳል። ከደቀ መዛሙርቱም አንዱ እጅግ የሚወደው አማለውና አባቴ ሆይ ሁልጊዜ ለምን ታለቅሳለህ? ንገረኝ አለው። እርሱም ስለ መሐላው ፈርቶ ዘይት በብርሌ ውስጥ እንደሚታይ የወገኖቹን ኃጢአታቸውን የከፋይ ስራቸውንም በማይና በምመለከት ጊዜ አለቅሳለሁ ብሎ መለሰለት። ሁለተኛ ጊዜም ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በመሰዊያው ላይ ተቀምጦ የእያንዳንዱን የሰውን ስራ መላእክት ሲያቀርቡለት አየው። በዚያንም ጊዜ እንዲህ የሚል ቃል ሰማ። ኤጲስቆጶስ ሆይ ለምን ቸለል ትላለህ? ሕዝቡን አትገሥጻቸው? ምን አታስተምራቸውምን? እርሱም አቤቱ እነርሱ ትምህርቱን አይቀበሉም ብሎ መለሰ። ሁለተኛም እንዲህ አለው፣ ለኤጲስቆጶስ ሕዝቡን ማሰማር ይገባዋል። ትምህርቱን ካልተቀበሉ ግን ደማቸው በራሳቸው ይሆናል አለው። ከዚህም በኋላ መናፍቁ ንጉሥ መርቅያኖስ ወደ ሰበሰበው ጉባኤ ከሊቀ ጳጳሳት ዲዮስቆሮስ ጋር ይሄድ ዘንድ ጠሩት። የተሰበሰቡትም አንዱን ክርስቶስ ሁለት ባሕሪ የሚሉ ናቸው። በደረሰም ጊዜ ስለ ልብሱ አዳፋነት ወደ ንጉሥ አዳራሽ መግባትን ከለከሉት። አባ ዲዮስቆሮስም ከእርሱ ጋር እንዲያስገቡት ጳጳስ መሆኑን ነገራቸው። በገቡም ጊዜ አንዱን ክርስቶስን ሁለት ባሕሪ አድርገው ትስቢቱን ከመለኮቱ እንደለዩት እምነታቸውንም ሰሙ። ስለዚህም ንጉሡንና ጉባኤውን አወገዟቸው። እሊህ አባቶቻችን አባ ዲዮስቆሮስና አባ መቃርስ ስለ ቀናች ሃይማኖታቸው ነፍሳቸውን ለሞት አሳልፎ ለመስጠትም ቈርጠዋልና፣ ንጉሡም ወደ ደሴተ ጋግራ አጋዛቸው። ከዚያም ከመመነጋዴ ጋር ወደ እስክንድሪያ አባ ዲዮስቆሮስን ሰደደው። እርሱ ለአባ መቃርስ ትንቢት ተናግሮለት ነበርና እንዲህ ብሎም አንተ ግን በእስክንድሪያ አገር የሰማይትነት አክሊልን ትቀበል ዘንድ አለህ። አባ መቃርስም ወደ እስክንድሪያ ሲደርስ በዚያን ጊዜ የመናፍቁ የንጉሥ መርቅያን በውስጡ የከፋች ሃይማኖቱም የተጻፈበት የመልእክት ደብዳቤ ደረሰ። መልእክተኛውንም እንዲህ ብሎ አዞታል። በእኛ ሃይማኖት አምኖ በዚህ መዝገብ ውስጥ መጀመሪያ የጻፈ በእስክንድሪያ አገር ሊቀጳጳሳትን ሊቀጳጳሳት ይሁን የሚል ነው። አብሮታራ የሚባል አንድ ሰውም ተቀድሞ በውስጡ ሊጽፍ ያንን መጽሐፍ ተቀበለ። ቅዱስ አባ መቃርስም እንዲህ አለው፣ ከእስክንድሪያ አገር በሄደ ጊዜ ከእኔ በኋላ አንተ በቤተ ክርስቲያን የሰለጠንክ ትሆናለህ ብሎ የነገረህን የአባ ዲዮስቆሮስን ቃሉን አስብ። ያን ጊዜም አብሮታራ ያንን ቃል አስታውሶ በዚያ በረከሰ መጽሐፍ ላይ ሳይጽፍ ቀረ። የንጉሡም መልእክተኞች አባ መቃርስ በንጉሥ ሃይማኖት እንደማያምን ባወቀ ጊዜ ተቆጥቶ ከኩላሊቱ ላይ ረገጠው። ያን ጊዜም ሙቶ የሰማያትነት አክሊልን ተቀበለ። ስጋውንም ምዕመናን ወስደው ከነቢይ ኤልሳት ከነቢይ ኤልሳ እና ከመጥምቆ ዮሐንስ ስጋ ጋር በአንድነት አኖሩት። ወደ ወደደው ክርስቶስም የመንግሥት ዘውድን ተቀዳይቶ ሄደም። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር። አሜን። ሰላም እብል በልሳኔ ድህንጻ መሰንቆ መዝሙ ዘያሰፌስ ድምጻ ለመፍቀሬ ጽድቅ መቃ ዘትጸል ግብረ አመጻ ደገሰሲከ ሶበ አንበርከ በገጻ ብሲተ መኮንን ሕይወት ወንጽእ ወነ ጻትም ለምጻም በዚችም ቀን በዋሻ የሚኖር የጳውሎስና የዮልያኖስ ከእነርሱም ጋር ላሉ ሰማዕታት መታሰቢያቸው ነው። በጸሎታቸውም እግዚአብሔር ይማረን ለዘላለሙ አሜን። በዚችም ቀን የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ የስቅለቱ መታሰቢያ ነው። ሰላም ሰላም ለፈያታዊ ዘቀደሶ

በዝች ቀን ቅዱስ መትሪያኖስ መርቆሪዎስም በሰማዕትነት አረፉ። በዝችም ቀን የአባ መቀዮ ከዘጠኙ ቅዱሳን የአንዱ የአባ የማታ ዳግመኛም አባቱ ኖኅ የእግዚአብሔር እግዚአብሔር የያፌትን አገር ያስፋለት ብሎ የመረቀው ያፌት የአባቶቻችንም የአብርሃም፣ የይስሐቅ፣ የያዕቆብ መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በመቤታችን በቅድስተ ቅዱሳን በድንግል ማርያም ጸሎት ረዴትና በረከቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ምለተ ጸምዱከ ዘልፈ ለላ አነበብ ተወከብ ዘንዴቴ መጽሐፈ